ሰላምሌን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። የዕለት ዘገባችን ተጀምሯል። በቅድሚያ ማባይት ነጥቦችን እነሆ። የሰራተኞች ጥያቄ ምላሽ ሳያገኝ ተጨማሪ ክፍያን የሚጠይቀው ረቂቅ መቅረቡ ሌላ ጫና ይፈጥራል ተብሏል። ሙሉን የሚሰሙት ይሆናል። ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም ስትል ተናግራለች። ሙሉን የምትሰሙት ይሆናል። የቴስላ መኪና ላይ ያነጣጠረ ጉዳት ያደረሱ እስከ 20 ዓመት እስር ጠብቃቸዋል ሲል የአሜሪካ ጠቅላይ አጋቢ ህግ መልዕክቱን አስተላልፏል። ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችንም ያገኛሉ። አብረነታችሁ አይለየን የሰራተኞች ጥያቄ ምላሽ ሳያገኝ ተጨማሪ ክፍያን የሚጠይቀው ረቂቅ መቅረቡ ሌላ ጫና ይፈጥራል ተብሏል። እስካሁን ያቀረብነው ጥያቄ ምላሽ ሳያገኝ ተጨማሪ ክፍያን የሚያስከትለው ረቂቅ አዋጅ መቅረቡ ሰራተኞች ላይ ሌላ የኑሮ ጫና የሚፈጥር ነው ሲል የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ወይም ደግሞ ኢሰመኮ አስታውቋል። የህዝብ ተወካዮች ምክር ቤት መጋቢት 9 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ በቅድመ አደጋ በአደጋና ና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ነው የተገለጸው። በዚህም መሰረት ሌሎች ጉዳዮችንም አካትቶ የመንግስትና የግል ሰራተኞች ከደመወዛቸው ላይ ተቆራጭ በማድረግ ለአደጋ ስጋት የሚሆን ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ላይ አባላቱ ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መመራቱም ነው የተመላከተው። ከዚህ ጋር በተያያዘ ማህዱ ይህንን ረቂቅ አዋጅ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰማኮ እንዴት ይመለከተዋል ሲልም ጥያቄ አቅርቦላቸው ነበር። ለጥያቄው መልስም የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አያሌው አህመድ በሰጡት ምላሽ ከዚህ ቀደም በተደጋጋሚ ጊዜ ሲቀርቡ የነበሩ ጥያቄዎች ምላሽ ሳያገኙ መቅረታቸውን የገለጡ ሲሆን በተጨማሪም ክፍያ የሚጠይቀው ረቂቅ አዋጅ መቅረቡ ሰራተኞች ላይ ሌላ ጫና የሚፈጥር ነው ነው ሲሉ የተናገሩት። በመሆኑም ረቂቅ አዋጁ ገና ስላልጸደቀ ህግ ሆኖ ይወጣል ወይም አይወጣም የሚለውም በተመለከተ የሰራተኛ ማህበራት ኮንፌዴሬሽን አስቀድሞ የሚወያይበት ጉዳይ እንደሚሆንም ነው የጠቆሙት። አክለውም በተደጋጋሚ ጥያቄ ከተነሳበት የሰራተኞች መብት ጥያቄዎች አንዱ ከደሞዝ ላይ የሚቆረጠው የታክስ መጠን አሁን ያለውን የኑሮ ውድነትና ነባራዊ ሁኔታ ባገናዘበ መልኩ መሻሻል አለበት የሚል እንደሆነም ነው ያስታወሰው። ቀድሞ በተመጠነው ህግ መሰረትም እስከ 600 ብር ድረስ ከታክስ ነጻ መሆኑን የሚያስቀምጥ ሲሆን ደሞዙ ከ600 ብር በላይ የሆነ ሰው በየደረጃው የታክስ ክፍያ መጠን መቀመጡንም ነው ያንሱት። ይህ ህግም ቀድሞ በነበረው የዝቅተኛ ደሞዝ የተሳላ ስለነበር ጥያቄው በድጋሚ መሻሻል እንዳለበት የሚገልጽ መሆኑን የውጭና የህዝብ ግንኙነት መምሪያ ኃላፊው ለአዱ ተናግረዋል። ኢተመኮ በጉዳዩ ዙሪያ ለጠቅላይ ሚኒስቴርና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ቢቀርብም እስካሁን ግን በመንግስት በኩል ይፋዊ የሆነ ምላሽ እንዳልተሰጠው የገለጹም ሲሆን ትኩረት እንዲሰጥበትም አሳስበዋል። ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም ስትል ተናገረች። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳልህ አስመራ በሕውሐትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ነው የተናገሩት። የውጭ ጉዳይ ሚኒስቴሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግባት ለዓለም አቀፍ ማህበረሰቡን ጥያቄ አቅርበዋል። ኦስማን ይህንን የተናገሩት ማክሰኞ መጋቢት ዘጠኝ 2017 ዓ.ም መቀመጫውን አስመራ ላይ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነም የሀገሪቱ ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩትን መረጃ ለማወቅ ተችሏል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናል ናቸውን የማስታወቂያ ሚኒስቴሩም የማነ ገልጿል። በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳና በህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል ያከረረ ውጥረትም ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሀት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትእና ትብብር አለው በማለትም መውቀሱ አይዘነጋም። የኤርትራ ውጭ ጉዳይ ሚኒስቴር በሰጡት ማብራሪያ ግን ሶስት ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያዎቹ ሁለት ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶች የሚመለከቱ እንደሆኑ በማስታወቂያ ሚኒስቴሩ መረጃም ላይ ሰፍሯል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነት የተመለከተ እንደሆነም ነው የተገለጸው። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር ወይንም ደግሞ የባህርን የማግኘት አባዜ፣ እንዲሁም ይህንን ተከትሎ የወጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊትም እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳላህ ይህንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስቴሩ ጌዲዮን እና ርዕሰ መስተዳድር አቶ ጌታቸው ባለፈው ሳምንት አርብ መጋቢት አምስት ቀን 2017 ዓ.ም የሰጡት ማብራሪያ በትግራይ ክልል በህውሀት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስቴር በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህውሀት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑንም በመጥቀስም ከሰው ነበር። በወቅቱ ገለጻ የሰጡት አቶ ጌታቸው በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ የህወሀትና ወታደራዊ አመራሮች ከፌዴራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውንም ተናግረው ነበር። ይህንን ተከትሎ ህወሀት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዚዳንትና የጸጥታ ዘርፍ ኃላፊ ሌትናንት ጀነራል ታደሰ ወረደ የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነውም ብለዋል። የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ዛሬ በሰጡት ማብራሪያ ግን የኤርትራ መንግስት በህወሀትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለትም ማስተባበላቸውን የተገለጸው ኤርትራ ከዚህ ውጭ የሚቀርቡ ክሶችና ውንጀላዎችን ሙሉ በሙሉ ውድቅ እንደምታደርግ አስረድተዋል ተብሏል። የኤርትራ መንግስት የፕሪቶሪያ ስምምነት የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስቴሩ ሀገራቸው በስምምነቱ ሂደት አልቃ የመግባት ምንም ፍላጎት እንደሌላቸውም እንደገለጹ ተጠቅሷል። በጥቅምት 2015 ዓ ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስቴሩ ለዲፕሎማቶቹ ማስረዳታቸውንም ነው የተገለጸው። ኦስማኒ፣ ኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመለክት ማንም ወይም ደግሞ ምንም አይነት አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነውም ሲሉ የተናገሩት ከኢትዮጵያ ጦር ጋር ወግኖ የተዋጋውና በሰብአዊነት ላይ በሚፈጸሙ ወንጀልን ጨምሮ በተለያዩ የጦር ወንጀሎችን እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች እንዳለ በተደጋጋሚም ጊዜ ተነግሯል። የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችንና ሌሎች ከባድ ጥሰቶችን መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪ አምኒስቲ ማስታወቁንም ይታወቃል። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮ ኤርትራን ድንበር ኮሚሽንን አሳሪ እና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የህወሀት አባላት እንደሆነ ኦስማን ተናግረዋል ተብሏል። ከእነዚህ አካላት በኤርትራ የስርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደመሆኑም በጠቀሱት መረጃቸውም ላይ ሰፍሯል። ኤርትራዊ የውጭ ጉዳይ ሚኒስቴር ኦስማን ሳልህ ሀገራቸው ኢትዮጵያ ባላት በዲፕሎማሲያዊ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ የማግኘት የተሳሳተ እና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸውም ነው የተነገረው። ይህንም በተመለከተም ኢትዮጵያ የጎረቤቶቹ ያለው አላዊነትና የግዛት አንድነት እንድታስከብር የአለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ እንዳቀረበችም የማስታወቂያ ሚኒስቴሩ በኤክስ ገጻቸው ባሰፈሩት መረጃ ላይ ለመመልከት ይችለናል። የትግራይ ክልል ከሁለቱ ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባትም ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባን መንግስት የተዋጉት የህወሀት አመራሮች አሁን በሁለት ጎራ ተከፍለዋልም ነው የተባለው። የቴስላ መኪና ላይ ያነጣጠረ ጉዳት ያደረሱ እስከ 20 ዓመት ስር ይጠብቃቸዋል ሲል የአሜሪካ ጠቅላይ አጋቢ ህግ አስታወቀ። በኢላኑ መስኪ ኤሌክትሪክ ተሽከርካሪ ኩባንያ የሚመረተው ቴስላ መኪና ላይ ያነጣጠረ ጉዳት አድርሰዋል የተባሉ ሶስት ተከሳሾች ከ20 ዓመት ስር እንደሚጣብቃቸው የአሜሪካ ጠቅላይ አጋቢ ህግ ጀነራል ፓምቦንዲ ተናገሩ። በቴስላ መኪናዎች አከፋፋዮችና ቻርጅ ማድረጋ ጣቢያዎች ላይ ሆም ብለው የሚደረጉ ጉዳቶች በሀገር ውስጥ ሽብርተኝነት እንደሚፈረጁም ነው ጠቅላይ አጋቢ ህጉ ያከሉት። ሶስቱ ተጠርጣሪዎች በቁጥጥር ስር መዋላቸውን እንዲሁም ክሳቸውን በተመለከተ ቀደም ሲል አቃቢ ህግ ማስታወቀ ነበር። ቱጃሮ ኤሎን መስክ በትራምፕ አስተዳደር ላይ እያሳደረ የመጣው የጎላ ተጽዕኖ ምላሽ በመላው ሀገሪቱ የሚገኙ የቴስላ አከፋፋዮች የአደባባይ ተቃውሞ ኢላማ ሆነዋል። በተጨማሪም መኪኖቹ ላይ ያነጣጠረ ውድመትና የእሳት ቃጠሎም ጥቃቶችም ነው እየደረሱ ያሉት። በዚህም በአሜሪካ የሀገር ውስጥ ሽብርተኝነትን የሚመለከት የተለየ ህግም የለም። ነገር ግን የተፈረደባቸው ወንጀለኞች ከሽብርተኝነት ጋር ግንኙነት አላቸው አብይ ህግም ረዘም ያለ ስር መጠየቅ ይችላል ነው የተባለው። ትራምፕና መስክ ጥቃቱን የሀገር ውስጥ ሽብርተኝነት ሲሉም ጠርተውታል። የፍትህ ዲፓርትመንት ሐሙስ እለት ባወጣው መግለጫ የቴስላ መኪኖች ላይ ጉዳት አድርሰዋል ተብለው የተጠረጠሩ ሰዎችንም ስም አልጠቀሰም። ይሁም በመግለጫው ላይ የተገለጹት የሶስቱ ሰዎች የእስራት እንዲሁም የክሱ ዝርዝር ቀደም ሲል አቃቢ ህግ ይፋ ካደረገው የግለሰቦቹ ክሶች ጋርም ተመሳሳይ ነው የተባለው። ተጠርጣሪዎቹ መካከል በኮሮዳ የቴስላ መኪና መሸጫ አጠገብ ከታየች በኋላ በአውዳሚ መሳሪያና ተንኮል የተሞላበት ንብረት ማውደም የተከሰሰችው የአርባ ሁለት አመቷ ሉሲ ኔልሰን ተገኝበታል። መኪና አከፋፋዩ ጥቃት የደረሰበት ሞልቶቭ ኮክቴል በተሰኘው ተቀጣጣይ ፈንጂ መሳይ፣ እንዲሁም ፒቲ ጽሁፎች ሲሆን፣ ይህም ከ5000 እስከ 20000 ዶላር የሚደርስ ጉዳት እንዳስከተለም ለፍርድ ቤቱ የቀረበው የከሳሹ ክስም ያስረዳል። ይሁንም ግን ተጠርጣሪዋ ጥፋተኛ ለመሆኗን የተናገረችው ኦሪጎን በሚገኘው የቴስላ ማከፋፈያ በኋላ ተቀጣጣይ ፈንጂ መሳይ መጣሉን ተከትሎ የ41 ዓመቱ አደም ማቲዮ አውዳሚ መሳሪያን በመያዝም ተከሷል። የግለሰቡ የመጀመሪያ ደረጃ የችሎት ሂደት በመያዝያ ወር እንደሚጀመር የሚጠበቃል ነው የተባለው። ሶስተኛው ተከሳሽ በደቡብ ካሮላይና ግዛት በቴስላ መኪና ላይ ተቀጣጣይ ፈንጂ የሆነው ኮክቴል በመወርወር እንዲሁም በመኪናው ላይ ቀለም በመርጨት ክስ የተመሰረተበት የ24 ዓመቱ ዳንኤል ክላርክ ፓውንደር ነው። ይሁንም ግን ቦንዲ ያለምንም መዘዝ ወንጀል የሚፈጸምበት ጊዜ አክትሟለም ሲሎን ሲሉን የተናገሩት፣ ቴስላ ንብረቶች ላይ የተቃጣውን ይህንን የሀገር ውስጥ የሽብር ማዕበል ከተቀላቀሉ የፍትህ መስሪያ ቤቶች ወደ እስር ቤት እንደሚወሰዱ ማስጠንቀቂያ ይሁን ሲሉም አስጠንቅቀዋል። የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ሰሙ ወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረፍ እያልኮዱ የተሰናበት ሰላም በያለንበት ለውላችን